ነቢዩ የዓለማቱ ማብራት የሆኑት ታላቁ አሽረፈል ኸልቅ ነቢዩ ሙሐመድ ዓለይ ሰላም የተወለዱበት ቤት ይሄ ነው። እዚሁ ነው ተወልደው እትብታቸው የተቀበረው። ይሄ ቤት ማለት እራሱ ቤት ማለት አይደለም፣ ቦታው ነው። አሁን ቤተ መጽሐፍት ተደርጓል። ቤተ መጽሐፍት ተደርጓል። ይሄ ቢጫው የምታዩት ማለት ነው። እዚያ ጋር እሱ ነው። እንግዲህ ቅድም ደግሞ እንደተነገራችሁ ደግሞ ከዛ እዚህ ተወለዱ እሳቸው አደጉ ከዛ ከበሩ ከኸዲጃ ጋር ተጋቡ ከገቡ በኋላ ደግሞ እዛ ጋ እዛ ጋ ካሜራው እያሳያቸው ያቺ ነጯ ጉልላት ነገር አላቸው አይ እሷ ጋር ደግሞ የአላህ መልክተኛ ትዳር መስርተው ደግሞ ከኸዲጃ ስድስቱም ልጆቻቸው ከማሬቱ ቅብጥያ አንድ ልጅ እንግዲህ ሰባት ልጆች ያደጉት እዚህ ነው ስድስት ልጆቻቸው የነቢያችን ዐለይሂ ወሰላም ከኸዲጃ ጋር 25 አመት በትዳር የኖሩበት ቤት ማለት ነው በጣም የሚያጅብ ነው ከዚህ ቤት ነብዩ ከተወለዱበት እዚህ ተመልሰው ገቡ። ያው የአቡ ጀህልና የነብዩ ቤት ምን ያህል ጎሮ ቤት እንደሆኑ አይዋቸው። ከዚህ እየወጣ ነው ይሄ ሙጅሪም የሆነ ሰው ነብዩን ሲያሰቃየ ነበረው። ፊርአውን ሀዚህ እማ ያሉት ነብዩ የዚህ መት ፊርአውን ማለት አቡ ጀህል ነው አሉ የአላህ መልክተኛ። የዚህ መት እንደ አቡጀህል ነብዩን ያሰቃየ የአንገላታ ሰው የለም። እሁድ ላይ ስንሄድ እናየዋለን። መዲና ላይ እሁድ ላይ ነው አቡጀህል። ሁለት የ12 ዓመትና የ13 ዓመት ህፃናቶች ወግተው ገደሉት። ገደል ነው ብለው ተሯሩጠው ነብዩ ሲመጡ መሞቱን አላመኑም። የአላህ መልእክተኛ ማን ያረጋግጥልኝ ሲሉ አብደላህ ብን መስዑድ እኔ አረጋግጣለሁ አለ። እሁድ ዘመቻ ላይ የሞቱ ሰዎች ሲፈለጉ አቡ ጀህል እያንኮራ፣ ይሄ ምንድነው የሚባለው፣ ጣር ላይ ሆኖ እንትን እያለ ነበረ፣ ጣር ላይ ሆኖ ነበር። ከዛ አቡ ማን ነው አብደላህ ብን መስዑድ አንገቱን ቆረጠና እንደ ውሻ እየጎተተ ነብዩ ጋር ይዞላቸው መጣ። በጣም የሚያጅብ ነገር፣ በጣም የሚገርም ነገር። እዚህ አካባቢ ላይ የተሰራ ግፍና መከራ ብርሃኑም እዚህ ነው ያለው፣ ጨለማውም እዚህ ጋር ነው። የሚገርማችሁ ነገር ነቢዩ በመወለዳቸው ብርሃን የፈነጠቀው እዚህ ቦታ ነው። በጣም የሚያጅብ እንደገና እና አቡጀህልን የመሰለ ሙጅሪም ደግሞ የተወለዱት ደግሞ የሚኖሩት ደግሞ እዚሁ ነው። ከዚችው ከአባ ጋር ይሄዳሉ። ዳዕዋ ምንድን ነው? ዱዓቸውን ያደርጋሉ፣ አላህን ይማጸናሉ፣ ይለምናሉ። ከአባ ውስጥ 360 ጣዖቶች የነበሩት እና አቡ ጀህል ያከማቹት ከአባ ውስጥ ነበረ 360 ጣዖት። ከዚህ ከተወለዱበት ሀገር፣ አየሩን ከተላመዱት ሀገር፣ ህዝቡን ከተላመዱት ሀገር፣ ሀብት ንብረት ካፈሩበት ሀገር ነው እናንተ ሀገራችሁ አይደለም ብለው ያባረሯቸው ሄደው እንግዲህ መዲና ይኖሩት የአላህ መልእክተኛ 10 አመት መዲና ከኖሩ በኋላ ነው። ከ10 አመት በኋላ ተመልሰው መካ ድጋሚ መጥተው መካ ላይ ቁጥጥር አድርገው ተቆጣጥረው በርካታ ወታደሮችን ይዘው መካን ድጋሚ ተቆጣጠሩት። ከአባ ውስጥ ያለን 360 ጣዖታቶች ሙሉ በሙሉ አረገፉ፣ አወገዙ።

እህቶቻችን ወንድሞቻችን ኢትዮጵያ ስትመጡ ምን ያህል እንደሚነዝራችሁ ታውቃላችሁ። የትውልድ ሀገር መቼም ቢሆን የሚፋቅ አይደለም፣ የሚረሳ አይደለም። አይ ነቢይ የተወለዱበት ይሄ ነው እና አላሁመ ሰሊ አላ ሙሐመድ ሰላሙ አለይኩም።